ለዛ ግን እየጠፋን ነው ያለ ነው። እውነት ወገኖች በቁማችን እየሞትን ነው። ስጋችን አስተስተት ነፍሳችን እየተራበች ነው ያለችው። የትኛው ጽድቃችን ነው ዘንድ በፈጣሪ ዘንድ እንደምንቀርበው? ዛሬ እኔ ንጹህ ሆኛ አይደለም፣ እናንተ ወይ ልሰብክ ወይ ደግሞ እናንተ እንትን ለማለት አይደለም የመጣሁት፣ ግን የሚሆነው ነገር ዘግንኖኝ ነው። የትኛው እድሜያችን ነው? የትኛው ጊዜያችን ነው? እናስተውል፣ ቆም ብለን እናስብ። ነገር ከንቱ ነው እውነት የሆነብን ነገር ሁሉ ከንቱ ነው። በቃ ያደረግነው ነገር ሁሉ ከንቱ ነው። ለከንቱ ነገር ነው እንትን የምንለው። ዛሬም ነግ የምነግራችሁ ነገር እውነት ወደ ፈጣሪያችሁ ተመለሱ። በቃ ወደ ፈጣሪ ተመልሰን ሙስሊምም ክርስቲያንም በእምነታችን አብረን ለ ወደ አስቴር ቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ይን ያለው እግዚአብሔር የተመሰገነው ሰላማችሁ ብዙ ይበል። ዛሬ ቻናል ላይ አዲስ ሆናችሁ የመጣችሁ ካላችሁ ገብታችሁ ሰብስክራይብ አድርጉኝ። እንዲሁ ቪዲዮ በሰራው ሳህን ኖቲፊኬሽን እንድትደርሳችሁ የደውል ምልክቷን ተጫኗት። ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉ። ዛሬ የመጣሁበት ጉዳይ ዛሬ ለመላ ኢትዮጵያኖች ለሁላችሁም መልእክት አለኝ። ይሄ መልእክቴ ለሁሉም አድርሱልኝ። እውነት ወገኖቼ፣ ከመጀመሪያ ጀምሮ የሆነብን ነገር ሁሉ ቆም ብለን እናስብ። ቆም ብለን እናስብ እንደሰው ማለት ነው። ከዛ በኋላ በዘረም በሃይማኖትም እንደፈለግን እንሆናለን ብለን የምናስብ ከሆነ በመጀመሪያ ላይ ኢትዮጵያ ምን ምልክት ነው ያየ ነው? እናስተውል፣ ወገኖች፣ እናስተውል፣ እናስተውል። በመጀመሪያ የመጣብን እኮ አስተውላችሁ ማለት ወደኋላ የምታስተውሉ ከሆነ በመጀመሪያ የአንበጣ ወረርሽኝ ነው የመጣብን። ከዛ በኋላስ ምንድን ነው የመጣ? ብዙም ሳይቆይ የኮረና የወረርሽኝ በሽታ ነው የመጣው። አስተውላችሁታል? ወገኖቼ እውነት ቆም ብለን እናስብ። በዛም አልተማርንም። በዘር መባላት መጣ። እናስተውል ወገኖቼ እናስተውል። በዘር መከፋፈል፣ በጎሳ መከፋፈል፣ ያ ሁሉ ነገር አልበቃም ብሎን አሁን ደግሞ ወዴት መጣን በሃይማኖት እረ፣ ወገኖች ቆም ብላችሁ የሚሆንብን ነገር ሁሉ ቆም ብለን እናስብ። እናስብ ወገኖቼ እናስብ፣ እውነት አሁን ቲክቶክ መንደር ላይ መግባት ሁሉ አስጠልቶኛል። የሆነ የታዘብኩት ነገር ደግሞ አለ፣ አንድ ነገር እውነት ቲክቶክ ላይ ማለት ነው ኮሜንት ላይ ብትገቡ አሁን ለምሳሌ እኔ የሆነች ልጅ ኮሜንት ላይ አንቺ እንደዚህ ነሽ ብዬ የስድብ ቃል ቢወጣኝ ያ የስድብ ቃል እዞ ነው ወደ ታች እስከ መጨረሻው ድረስ የሚወርዱት ለምን አይኖረንም ለምን አንድነት ረስት የድሮ ኢትዮጵያን እንመልሳት የድሮ ፍቅርን እንመልሳት በቃ አንድነት የምናስብ ከሆነ እኮ ይህ ሁሉ ነገር የሚሆንብን እኮ በኃጢአታችን የተነሳ ግን ወደ ንስሐ ገብተን ፈጣሪ ንቅር ብለን ወደ ፈጣሪ መመለስ ይገባል። አሁን ደግሞ በሃይማኖት እውነት በጣም ያሳዝናል። ይሄ ሁሉ ነገር እኮ የሚሆንብን በኔ ኃጢአት፣ በአንቺ ኃጢአት፣ በአንተ ኃጢአት ነው ፊቱን ያዞረብን። በኔ ኃጢአት፣ ባንቺ ኃጢአት፣ ባንተ ኃጢአት ነው። እስቲ የድሮን ኢትዮጵያንን መልሳት። አንድነትን፣ ፍቅርን፣ አብሮ መኖርን፣ አብሮ መብላትን ነው የሚያዋጣ የትም አያደርስንም የትኛው ጊዜ ነው ሺህ አመት እኮ አንኖርም ዓለም አስራት ሞላ ወገኖች እናስተውል በዚህ ምድር ላይ ማለት ነው እውነት ለመናገር ወገኖች የሁሉ ነገር የሚሆንብን በአንቺ አጣት በኔ ኃጢአት በአንተ ኃጢአት ነው ወይም ደግሞ በአንቺ ወንጀል በኔ ወንጀል በአንተ ወንጀል ነው ይህ ሁሉ ነገር የሚሆነብን ለትውልዱ ምንድን ነው የምናስተምራቸው? ጥላቻን በዘር መከፋፈል በሃይማኖት መጣላት ምንድን ነው ለነጌት ትውልድን፣ ምንድን ነው የምናስቀምጥላቸው? ራስ ተውልጎኖች፣ እውነት ወደ ፈጣሪ እንመለስ፣ ወደ ፈጣሪ እንመለስ። ለሀገራችን አብረን እንጸልይ። ሙስሊምን በእምነታችሁ፣ ክርስቲያንን በእምነታችን አብረን ለሀገራችን አብረን እንጸልይላት። አንድነትን፣ ፍቅርን አብሮ መኖሩን ነው የሚያዋጣ? ወገኖቼ አስተውሉ። እውነት ይሄ መንገድ አያስኬድንም። ግን አብረን በፍቅር አብረን ስንኖር ነው፣ ያ መንገድ ነው የሚያስኬድን። ግን እየጠፋን ነው ያለ ነው እውነት። ወገኖቼ በቁማችን እየሞትን ነው። በቁማችን ስጋችን አስተስተን ነፍሳችን እየተራበች ነው ያለችው። የትኛው ጽድቃችን ነው ዘንድ በፈጣሪ ዘንድ እንደምንቀርበው ዛሬ ንጹህኝ አይደለም። እናንተ ወይ ለሰብክ ወይ ደግሞ እናንተ እንትን ለማለት አይደለም የመጣሁት። ግን የሚሆነው ነገር ዘግንኖኝ ነው። የትኛው እድሜያችን ነው? የትኛው ጊዜያችን ነው? እናስተውል፣ ቆም ብለን እናስብ። የሁሉ ነገር ከንቱ ነው። እውነት የሆነብን ነገር ሁሉ ከንቱ ነው። በቃ ያደረግነው ነገር ሁሉ ከንቱ ነው። ለከንቱ ነገር ነው እንትን የምንለው ምንለው። ዛሬም ነግ የምነግራችሁ ነገር እውነት ወደ ፈጣሪያችሁ ተመለሱ። በቃ ወደ ፈጣሪ ተመልሰን ሙስሊምም ክርስቲያንም በእምነታችን አብረን ለሀገራችን እንጸልይላት። ያ ነገር ነው አብሮ የሚያስኬደ። ቆም ብለን የምናስብ ከሆነ አሁን ለምሳሌ እንቅልፍና ሞት አንድ ነው። እንግዲህ ስትነቁ ነው ጠዋት የምታውቁት፣ ሲነጋ ማለት ነው። እኔ አሁን ተኝቼ ምንም ነገር አላውቅም። ሲነጋ ጠዋት ነው የማውቀው ራሴ። በዛ ራሱ ብዙ ነገር መማር እንችል ነበረ በኮሮና ሰዓት ራሱ ማለት ነው ካስታውላችሁ ብዙ ሰው ነው ያለቀ፣ ብዙ ሰው ብዙ ሰው። በዛ ራሱ ብዙ ነገር መማር እንችል ነበረ። እናስተውል፣ አሁንም ቢሆን ቆም ብለን እናስብ። እውነት ቆም ብለን እናስብ። የትም አያደርሰንም፣ ጥላቻ የትም አያደርሰንም፣ የትም አያደርሰንም። ራሱ አስታውላችሁ ከሆነ ማለት ነው በብዙ ነገር ነው የሚያስተምረን ወይ በሰፈር ሰው ሲሞት ወይም ደግሞ ዘመድ ነገር ሲሞት አንተም ተዘጋጅ ተጠብቀኝ እያለ ነው ፈጣሪ ማለት ነው። ግን እኛ እናስተውልን። ሰው ሲሞት በሰፈራችን ሰው ሲሞት ወይ ዘመድ ነገር ሲሞት በእኛ ራሱ ሞት እንደሌለ ነው የምንቆጥረው። ዞርን መትን ወደ ጥላቻና ወደ ሌላ ነገር ነው የምንገባው። ያ ለምን ይሆናል? ህይወታችን፣ ለምንድን ነው ቆም ብለን፣ በኔ ህይወት ምንድን ነው ያደረግኩት ምን ስንት የታመሙ ሰዎች አሉ። ስንት ወገኖቻችን ታሞ በኩላሊት በሽታ፣ በስንት በሽታ፣ በስንት ደዌ የተያዙ ወገኖቻችን አሉ። ለምን እነሱን አናሳክምም? በአንድነት በፍቅር ከወደቁበት ቦታ ለምን እነሱን አናነሳ። ያ ነው ወደ ጽድቅ የሚመልሰን። አላበለዛ ግን ጥላቸው፣ ሌላ ሌላ ነገሩ ትርፍ ነገር ነው። አስታውን፣ ለምሳሌ ማለት ነው ዛሬ ቀን ሙሉ ሁላችን ከጠዋት እስከ ማታ ድረስ ጥሩ ነገር የሰራ ነው መልካም ነገር የሰራ ነው ነው የሚያመዝነው፣ ወይስ ደግሞ መጥፎ ነገር የሰራ ነው ነው የሚያመዝነው? እና አስተሎ ገኖች እውነት ቆብላችሁ ስታስቡ ግን የሚያመዝነው መጥፎ ነገር የተናገርናትን መጥፎ ነገር የሰራ ነው ነገር ነው የሚያመዝነው ማለት ነው በአንድ ቀን ውሏችን ማለት ነው ብናስተውል በአንድ ቀን ውሏችን። መጥፎ ነገር የሰራናት ነገር ነው የሚያመዝነው እንጂ ጥሩ ነገር የሰራናት ነገር አይደለም። ለምን? ለጥሩ ነገር ጊዜ የለንም፣ ለመጥፎ ነገር ብቻ ነው ጊዜ አለን። እና ወገኖቼ በተናገርኩት ነገር የሚያስቀይምና የሚያስከፋ ነገር ከሆነ በእግዚአብሔር ስም ይቅር በሉኝ። በቃ እኔ የምፈልገው አንድነትና ፍቅርን ነው፣ አብሮ መኖር ፍቅርን ተሳስበን፣ ሙስሊምም ክርስትያኑ ተሳስታኑም በዘር በእምነት ሳንባላ አብረን ተፈቃቅረን የድሮ ኢትዮጵያን መልሰን አንድ ላይ ለትውልዱ መልካም ነገር ያስተማር አንድ ላይ ተዋደን ተፋቅረን በፈጣሪም ዘንድ መልካም ነገር እንድናገኝ በምድርም በሰማይም መልካም ነገር እዘን እንድንቀርብ ማለት ነው። እና በመልካም ነገር በፍቅርና በአንድነት አብረን እንኖር ነው የምለው። እና አንድነትን ነው የሚያዋጣን፣ ፍቅርን ነው የሚያዋጣን እያለሁ ያለሁት፣ በሌላ ነገር እንዳታስቡት ደግሞ። እውነት ፍቅር ያሸንፋል። ፍቅር ሲኖር ሁሉም ነገር አለ። የሰው ልጅ ፍቅር ሲኖረው ባትበሉ ባትጠጡ ራሱ ፍቅር ሲኖራችሁ ሁሉም ነገር እንዳለ ቁጠሩት። ሆነን ለመናገር ማለት ነው እና ይህ ቪዲዮ በዚህ ያበቃል። ያው ስህተትን በንግግሬም ስህተት ካለው ይቅር በሉኝ። አንድነትን ነው የሚሻለን ነው ምለው። መባላት በሃይማኖት በዘር መባላት መከፋፈሉ ምንም አይጠቅምም፣ እኛ ይጎዳናል። እዞን ገደል ነው እንጂ የሚከተል በፍጹም ምንም ጥቅም የምናገኘው ነገር የለም። እንደውም ኃጢአታችን ወንጀላችን እየበዛ ነው እየሄደው ያለው ስለዚህ እንመለስና እንመለስና የድሮ ፍቅራችን አብረን ብንመልሳት ነው የሚሻለው እና ሰላም ሆኖልኝ በቀጣ